ቋንቋ በማጠር ምክንያት አንዷ ጓደኛችሁ በአማርኛ ተሳድባለች አሉ እና ፋውል ሰርታ ቶሎ ነው ወደ ቦታዋ የሄደችው እና ዳኛዋ እዛ ቦታ ስትደርስ ያየችው ግን የኛን ፉል ባክ ነበረ እና እሷ ናት ብላ በስተት ቢጫ አውጥታ ሰጠቻል። ፈጣሪ እባክህ ዛሬ አንድ ጎል ስጠኝ ብለሽ ጠይቀሽ ተሳክቷል። ያውስ ኮኮብ ተጫዋች ሆናለች። ኮኮብ ጎላ አስቆጣሪ ነበረች። እንደውም የሆነ ሰዓት ላይ እንደውም በእሷ ብቻ ነች እንድትጫወተው እስኪባል። ትዳራችሁ የሆነ ሰዓት ላይ በጣም መነጋገሪያ ነበረ። እግር ኳስ ተጫዋችዋ ተሞሸረች ተሞሽረች። ዩቲዩብ ላይ፣ የተለያዩ ሶሻል ሚዲያ ላይ ግባ ገብተናል። ኢትዮጵያውያን እንዴት ናችሁ? ሳምንታዊ ዋልታ ሾዋችን እንሆ ሊጀመር ነው ሊጀመር ነው ተጀምሯል። ውድ ተመልካቾቻችን እንደተለመደው በየሳምንቱ አዳዲስ እንግዶች አዳዲስ ጉዳዮች እናነሳለን። በዚህ ሳምንትም አራት የሚደርሱ እንግዶች ተዘጋጅተዋል በዋልታ ሾው ስም ልክ ሰባት ሰዓት ላይ በዋልታ ቴሌቪዥን የምታገኙት ድንቅ ሾው እንሆ ተጀምሯል። አብራችሁኑን በመጀመሪያው ምዕራፍ ዋልታ ሾው ላይ እንገኛለን። ውድ ተመልካቾቻችን ከስምንት ጊዜ በላይ የኢትዮጵያ እግር ኳስ ላይ በጣም ድንቅ ብቃታቸውን ካሳዩ እግር ኳስ ተጫዋቾች መካከል አንዷ ናት። ኢትዮጵያ የሆነ ዓለም አቀፍ የእግር ኳስ ተጫዋችም ጭምር ናት። ስምንት ጊዜ ኮኮብ ተጫዋች እንዲሁም የአመቱ ምርጥ ተጫዋችነት ሽልማትንም ጭምር ወስዳለች። ለማንኛውም ሎዛ በራዚ ነች። ሁለተኛው ምዕራፍ ላይ እንግዲህ ሰሞኑን አነጋጋሪ ከነበሩ ፊልሞች መካከል ከካሜራ በስተጀርባ በተለይ ደግሞ የኢትዮጵያ የኪነ ጥበብ ባለሙያዎችና እንዲሁም የእኛንም ጭምር የጋዜጠኞችንም ሕይወት የሚያሳይ አዲስ ፊልም ይዘው መጥተዋል። ከካሜራ በስተጀርባ ምንድን ነው ያለው? እውነት እነ ኤልያስ ወርቅነህና ልዩ ዛሬ ላይ ፊልማቸውን ሊያስተዋውቁ ዋልታ ሾ ላይ ይገኛሉ። የመጀመሪያው ምዕራፋችን ዋልታ ሾው ላይ የተገኝተናል። እንግዳችን ደርሳለች። እባካችሁ እስኪ ሞራል ሎዛ አበራ እንዴት ነሽ? እንዴት ነሽ? ከብዙ ጊዜያት በኋላ የተገናኘ ነው። በነገራችን ላይ ስንት ዓመት ረዥም ጊዜ መሰለኝ አራት ወይም አምስት ዓመት ደደቢት እያልን እኔ ራሱ ትንሽ ቀጫጫ ነበር ያኔ፣ እና እግር ኳስ ሜዳ ሄጄ የተወሰነ ኳስ እንደዚህ ለማንጠባጠብ ስሞክር ደከማችሁ። ከዛ በኋላ በጣም ብዙ ስኬቶችን አግኝተሻል። ይመስለኛል ከስምንት ጊዜ በላይ በኢትዮጵያ ታሪክ ውስጥ ብቸኛዋ የእግር ኳስ ተጫዋች ነሽ በየአመቱ ሽልማትን የምታገኝ ከስምንት ጊዜ በላይ። ከዚህም በተጨማሪ በዓለም አቀፍ መድረክ ላይም ጭምር የመሳተፍ እድሉን አግኝተሻል። የኢትዮጵያን ስም ከፍ ካደረጉ እንቁ ኢትዮጵያውያን መካከል አንዷ ነሽ። ሎዛ ስለተገናኘን ስለመጣሽ በድጋሚም ጭምር ከልብ ነው አመሰግነው። አክባሪሽ ነኝ እኔም በጣም ነው አመሰግነው። እግዚአብሔር ያክበረ። የኢትዮጵያን ስም ከፍ የሚያደርጉ ሰዎች ሁሌ መመስገን አለባቸው። ይሄ ስለማስብ ነው። ፕሪሚየር ሊጉ ላይ ከስምንት ጊዜ በላይ ነበር ሽልማት ያገኘሽ። እንግዲህ እኔ ከሀዋሳ ከነማ በኋላ እዚህ ኢትዮጵያ ውስጥ ከተጫወትኩት ክለቦች እንግዲህ ሀዋሳ ከነማ የመጀመሪያ ነበር። ደደቢት አዳማና አሁን ንግድ ባንክ ነው የምጫወተው። በነዚህ ቲሞች ውስጥ ከደደቢት ጋር አራት ጊዜ ዋንጫ ሻምፒዮን ሆነናል፣ ማለት ሶስት ጊዜ እኔ በግሌ ኮከብ ጎል አስቆጣሪ አራቴ ሆኛለሁ፣ ተከታታይ አመት ማለት ነው። ከዛ በኋላ በመሀል ሁለት አመት አንዱን አመት ሲውድን ነበርኩኝ፣ አንዱን አመት ማልታ ነበርኩኝ። በመሀል ግማሽ ሲዝን ተጫውቼ ከሲውድን ስመለስ አዳማ ቤት ያለው ሻምፒዮን ሆኛለሁ። እና ንግድ ባንክ አሁን በተከታታይ ሁለቴ በልተናል። እኔም እንደዛው ኮከብ ጎል አስቆጣሪ እንግዲህ አስር አመት ያክል በክለብ ቆይቻለው። እስካሁን በእነዚህ ጊዜያቶች ስምንት አመት ሻምፒዮን ወኛለሁ ማለት ነው። እና ስድስት ጊዜ የኢትዮጵያ ሴቶች ፕሪሚየር ሊግን እና ስድስት ጊዜ ኮከብ ጎል አስቆጣሪ፣ ሁለቱን አመት ደግሞ እዛ በነበረው ሻምፒዮን ማለት ነው። ሌላ ቡድን የለም እንዴ? ሌላ ቡድንማ አለ። በጣም ትልቅ ስኬት ነው በነገራችን ላይ ክለብ የነበርሽበትን ክለብ ለማንበብ በጣም ተቸገርኩ። ምንድን ነው ስሙ? ስዊድን የነበርኩት ኩንግስ ባካ የሚባል ነው። ማልታ የነበርኩት ደግሞ ቢርኪር ካራ ይባል ነው። የማልታ እስኪ በይው አንዴ። ቢርኪርካራ ቢርኪርካራ ቢርኪርካራ ቢርኪርካራ ቢርኪርካራ። ከባ ነው። ምን ማለት ነው? እኔ እንጃ ግን ቢርኪርካራ የሰፈር ማለት አሁን ማልታ ውስጥ እኛም አካባቢ አሁን የከተማ ምን ስም እንደሚወጣም ትንሽ ናት። ያው ደሴት ነች ማልታ። በዛ ደሴት ውስጥ ትንንሽ ከተሞች ሰፈር በለው ከተማ ይባልም በጣም ትንሽ ነው እና ቢርኪርካራ የሚባል አካባቢ አለ በዛ ሰፈር ስያሜ የወጣ ነው ብዬ ነው ማስበው። ግን ያው ልሳሳት ይችላለሁ በዚህ አጋጣሚ፣ ምክንያቱም ሰፈሩ አካባቢው ወይ ከዛ ባለፈም ሌላም ባክግራውንድ ኖሮት ያወጡት ሊሆን ይችላል። ግን እኔ እንደተረዳሁት በነበርኩት ሰዓት እኔም እዛው ካምፑም አፓርትመንቱም ተሰጥቶን የነበረው የምንኖረው እዛው ቢርኪር ካራ ሰፈር ስለሆነ በዛ ነው ብዬ ነው ማስበው። በጣም ደስ ከኢትዮጵያ ውጭ ብቸኛዋ ሴት ትመስኛለሽ ከሌላ አለም አቀፍ ቡድኖች ላይ የመጫወት እድል ያገኘሽ ከኔ በተጨማሪ ይመስለኛል ዳግማዊት በረኛ የነበረችው የንግድ ባንክ ዳግማዊት በረኛ የነበረችው የሆነ ሰዓት ላይ ቱርክ የነበረ ቲም ላይ ነበረች እሱን አስታውሳለሁ ሁለት ተጫዋች በአጥቂ መስመር ግን ብቸኛ አንችለሽ በጣም አሪፍ ሎዛ ማለት የከተማ ስም ነው፣ የቦታ ስም ነው የሚል ነገር አየሁ። ያው ኦፍኮርስ ልክ ነው። የመጽሐፍ ቅዱስ ስም ነው። እንግዲህ ሁላችን እንደምናውቀው ያዕቆብ በህልም እግዚአብሔር የተገለጠለት ቦታ፣ ያ ተንተርሶ የተኛበት ቦታ ሎዛ ነበረ። ያ ቦታን ነው እንግዲህ ያዕቆብ እግዚአብሔር ተገልጦ ብዙ ነገሮችን ከነገረው በኋላ ቤቴል ብሎ ይጠሯዋል እና የዛ ስፍራ ስም ነበረ። ለዛ እናትሽ ናቸው እና የስሙም ትርጓሜ ከዛ ጋር ተያይዞ ቤቴል ወይም ቤቴልሄም የሚለው ነው። ያው እናቶች እንግዲህ በጣም ጎበዝ ናቸው ስም ሲያወጡ ትርጉም ያለው ነው። ደግሞ ከፍ ብለሽም እንግዲህ ትልልቅ ከተሞችን ማስጠራት ጀምረሻል። አዎ ከቆይታ በኋላ ነገሩን እያሰብነው እያሰብነው ስንመጣ እውነትም ይሄ ስም በትክክል ከእኔ መወለድ ጋር የነበረ እኔ ከነበርኩበት ከዱራሜ ከተማ ወጥቼ እያልኩ አዋሳ እያልኩ አዲስ አበባ ከዛ አፍሪካ እያለ ዓለም አቀፍ እየሆነ እና ከተማ የከተማ ስም መሆኑ በትክክልም እግዚአብሔር ዓላማ ነበረው እንድንል አረገን። በጣም ደስ ይላል። ከዛ ውጪ ካሜሮን ላይ ነው የሆነ ቦታ ላይ ብቻ አፍሪካ ሀገር ቋንቋ በማጠር ምክንያት አንዷ ጓደኛችሁ በአማርኛ ተሳድባለች አሉ አስታውሽኝ እስኪ። እኔ በእርግጥ እንደዛ አይነት ነገር እንደተፈጠረ አላስታውስም። ግን እኔ ማስታውሰ የሚመስለኝ ከሃያ መበታች እያለን ካሜሩን ለመጫወት በሄድን ሰዓት የመጀመሪያ ጨዋታ አዎ፣ ነበረ እዛ ለመጫወት በሄድን ሰዓት በጣም ከፍተኛ ኮምፒቲሽን የነበረው ጨዋታ ነበር እና የእኛ ተከላካይ አንደኛዋ ሊብሯችን ታክል ወረደች እና ፋውል ተሰራ እና ፋውል ሰርታ ቶሎ ነው ወደ ቦታዋ የሄደችው እና ዳኛዋ እዛ ቦታ ስትደርስ ያየችው ግን የኛን ፉል ባክ ነበረ እና እሷ ናት ብላ በስህተት ቢጫ አውጥታ ሰጠቻት። ነው ባክሽን ያደለውም እሷ ብላ ያለችው የሚመስለኝ ማለት ነው። በተሳሳተ ስለሰጠቻት ማለት ነው። እና እንደዚህ እንደዚህ አጋጣሚዎች አሉ። ትንሽ ቀለል አርጋው ነው። በነገራችን ላይ በጣም የምታስታውሽው በተለያየ ቃለ መጠይቆች ላይ ተናግረሻል ይመስለኛል። የምታስታውሽው የባህር ዳሩ ጨዋታ ላይ ያገባሽው ሁለት ጎል ነው ወይንስ ካሜሮ ላይ የነበረ የትኛውን ከፍ ይልብሻል? ለእኔ እሱ ጨዋታ ከፊል ብኛል። ለምን የባህር ዳሩ አንድም እሱና፣ በተለይ ደግሞ የመጨረሻው የጋና ሶስተኛው ቲም በዩ20 ጋና ነበር የደረሰንና የባህር ዳሩን አሁን ብዙ ጊዜ የምናገረው ምንድን ነው እኛ እዛ ዜሮ ለዜሮ ወተን መተን እዚህ የተጫወትን አንድ ባዶ እየመራን ነበረ ከዛ ልክ እረፍት ልንወጣ አንድ ደቂቃ ምና እየቀረ ነው ያገቡብን እና፣ አንዳቸውንም በጣም ተደናግጠናል። ምክንያቱም በሰው ሜዳ ደግሞ ባገባ እነሱ ያልፋሉ። በጣም ብዙ ደጋፊ ነው የገቡ የእኛን ጨዋታ ለማየት እና በዛ ሁኔታ እያለን በቃ ሰባ ወደ ሰማንያ እየተጠጋ ባለበት ሰዓት ሰው በቃ አንዳች እንደሆነን አስቦ ነበረ። ኦልሬዲ መውጣት እየጀመረ ነው፣ ከዚህ በኋላ ምንም አይፈጠርም በሚል ማለት እና ይታየኝ ነበር ሰው ሲወጣም ነው እና ኳሱ ከተቀበልኩኝ በኋላ መመታው አይመስልም ነበር እና ሰው ኤክስፔክት አላረገም። በጣም ብዙ ርቀት ነበር ብዙ ሜትር። ከዛ በኋላ ጎሉ ገባ ማለት ነው። ያን ጎል አሁን ፈልጌውላችኋለሁ ማለት ቀጽበታዊ ነበር። ሌሎች ጎሎች አሁን እዚህ አሉ፣ በዜና ምናምን የተሰሩ አሉ። ግን የዛን ቀን ይመስለኛል ቀጥታ ስርጭት ይሁን ኖርማል ቀረጻ አላስታውስም። ግን ያን ጎሉን እንኳን መያዝ አልቻሉም። በጣም ቅጽበታዊ ነበረ። እኔ ራሱ በጣም ፈልገው ስለሆነ ላገኘው አልቻልኩም ጎሉን ራሱ እና ያ ሁለት ለአንድ መሆን ሁሉን ነገር ቀየረው እና ኢትዮጵያም ወደ ቀጣዩ ዙር አለፈችና የነበረው ሞመንት ሰው ደጋፊው፣ በዛ ላይ ቀኑ ልዩ እንዲሆን ያደረገው የዛ ከጌም በፊት እንትን እያለን ነበረ፣ ስንት ለስንት እናሸንፋለን እያለ አሁን አሁ ላይ ይመስለኛል የሚሰራው ኤፍሬም ነው አሸናፊ ዘ እሱ እየጠየቀን ነበረ እና እኔ ሁለት ባዶ እናሸንፋለን፣ ሁለቱንም ጎል እኔ ያገባለሁ ነበረ ያልኩት ሌሎች ጓደኞቼ ደግሞ ሁለት ለአንድ እናሸንፋለን ነበር ያሉት፣ እና እኚ ሁሉ ተጨማምረው በጣም ደስ የሚል እንዲሆን አድርገኝ። ከዛ ውጭ የጋናውን ሳስታውስ ደግሞ የጋናውን በተመሳሳይ ነው፣ እና አንግሉን በጣም ነቅንቆ ነው የገባው። እሱም በጣም በተመሳሳይ ርቀት ነበረው ከጋና ጋና በጣም ጥሩ ቡድን ነበረ። አንድ ለባዶ እየተመራን ነበር እና ለእኛ ደግሞ የመጨረሻ ዙር ስለነበረ በጣም አስፈላጊ ጨዋታ ነበረ። ያ ጎል ገባ እኛን በጣም አነሳሳንና፣ እንደ አጠቃላይ ዩ ትዌንቲ ናሽናል ቲም ያሳለፉት ጊዜ ለእኔ በጣም ትልቅ ምርጥ ጊዜ ነበር። ለሀገሪቱ ስትጫወቺ የሀገሪቷ መዝሙር ሲዘመር፣ የኢትዮጵያ ሕዝብ መዝሙር ሲዘመር የሚሰጠው ስሜት አለ። ጎል ስታገቢስ? ይታወቃል። ስሜቱ ግን አንድ እግር ኳስ ተጫዋች እንዴት ይገልጸዋል የሚለው ደግሞ ትንሽ የሚያሳስብ ይመስለኛል። ያው ማለት አስበው ምናምን የሚመጣ ነገር አይደለም። ያው ስሜት ስለሆነ እንትን ትላለህ። አሁን አንዳንድ ጊዜ በጣም ውጥረት የተሞላው ከሆነ በዛ ቅጥበት ጎል ስታገባ፣ አንተም የራስን ስሜት ሳገዝ ጓደኞች መጥተው ላይ ይወጣሉ። አንድ ላይ ሴሌብሬት ታረጋለህ። ግን ከሁሉም በላይ ያው እግር ኳስ ላይ ትልቁ ግቡ ጎል ማግባት ነው እና እኔም እንደ ጎል አግቢነቴ ልክ በየትኛው መልኩ ጎል ሳስቆጥር በጣም ደስተኛ መሆኑ፣ በተለይ ደግሞ ቡድን ወይም ክለብም ይሁን ብሔራዊ ቡድንም ውጥረት ላይ ባለ ሰዓት ጨዋታ ቀያሪ የሆነ ጎሎች ስታስቆጥር በቃ የምትሆነው ነው የምታጠው። አንዳንድ ጊዜ እኔ በእርግጥ ስሜቴ መጥቶ ያለቀስኩባቸው ጊዜያቶች አሉ። ያው ቶሎ ላስቆመው ይችላለሁ ምናል እና እንደዚህ አይነት መልኩ ነው የምትገልጸው የት ሀገር እንደሆነ ማስታወስ ከበደኝ እንጂ ፈጣሪ እባክህ ዛሬ አንድ ጎል ስጠኝ ብለሽ ጠይቀሽ ተሳክቷል። ያው ሁልጊዜም ጊዜም ይሄ ከህይወቴ የማይጠፋ ጥያቄ ነው። ምክንያቱም ሜዳ ስትገባ ኃላፊነት ይዘ ነው የምትገባው፣ ቲምህን ወይም ብሔራዊ ቡድኑን ቢሆን በምንወክል ሰዓት ይዘ ነው የምትገባው። እና የሁልጊዜ ጥያቄ ነው፣ የሁልጊዜ ሙግት ነው። እና በጣም ከፍተኛ ውጥረት የነበረበት የመጨረሻ የጌማችን የመጨረሻ ማብቂያ ጨዋታ ነበርና አንድ ለባዶ እየተመራን ነበር፣ በሰዓቱ ማለት ነው። እና በዛ ሰዓት ላይ እግዚአብሔርን ያንን ልመና ለመንኩኝ፣ እርሱም ደግሞ ሰጠን ማለት ነው። እኔም አገበወኝ ሁለት ጎል አግብቻለሁ ይመስለኛል አንዱ በተመሳሳይ እንደዚህ ብዙ እግዚአብሔር በተለያዩ ጌሞች የረዳኝ ጊዜ አለ። እዚያም ውጭ ለቢርኪር ካራም የተጫወትኩ የሱፐር ሊግ ማኑ የአሸናፊዎች አሸናፊ ዋንጫ ላይም በተመሳሳይ ጎሎችን እንደዚህ ያስቆጠር ያለው እውነት ነው። እንግዲህ ፈጣሪው ለሁላችንም ከዛ ውጭ እንግዲህ የተለመደ ነገር ነው የእግር ኳስ ተጫዋች ሊሆን ይችላል። አርቲስት ሊሆን ይችላል። ብቻ የሆነ የስኬት ጫፍ አለው ወይም እዚህ ቦታ ላይ መድረስ እፈልጋለሁ የሚልበት ቦታ አለ እና ሎዛ ምን ላይ ያው እኔ በመጣሁበት የእግር ኳስ መንገድ እንደ አንድ እግር ኳስ ተጫዋች ስቴፕ ባይ ስቴፕ እያልክ ለማሳካት የምትፈልገውን ነገር እያሳደግክ ነው የምትሄደው። ግን ትልቁን እል ነበረው ወይም ማሳካት የምፈልገውን ነገር አሳክቻ ያም ደግሞ ምንድን ነው? ገና ምንም ነገር ሳይኖር በአዶ በነበረበት ምንም በማይታይበት ጊዜ እኔ የመጀመሪያ ሴት ኢንተርናሽናል ተጫዋች ነበር እና ያንን ደግሞ አሳክቸዋለኝ። ብዙ ቻሌንጅ ነበር፣ ብዙ ፈተና ነበር። ብዙ ያንን እንዳላደርግ የሚያደርጉኝ ወደ ኋላ ነገሮች ነበሩ ተስፋ የሚያስቆርጡ ግን በእኔ ውስጥ ያ አላማና ግብ ስለነበረ ያንን አሳክቻለሁኝ ና ህልሜ መኖር ችያለሁኝ። በዛ ህይወት ውስጥ ግን የሚቀሩ ብዙ ነገሮች አሉ። ስለዚህ አንድ ነገር ስታገኝ በዛ ውስጥ ያለ ደግሞ ሌላ ትልቅ ነገር ደግሞ ታስባለና አሁን እዚህ እየተጫወትኩ ነው። ከዚህ በኋላም ያንን መንገድ መሄድ ፈልጋለሁ። በኢንተርናሽናል ወጥቼ መጫወት ፈልጋለሁኝ ያንንም አሳካለሁ ወይም ብዬ አስባለሁ። ያ መንገድ ደግሞ ነገ እኔ ባለፍኩበት መንገድ የሚመጡ ደግሞ ሌሎች ሴት እግር ኳስ ተጫዋቾች አሉ ገና ትንንሽ የሆኑም ያሉም እያለፉ ያሉ። ስለዚህ ለነሱ እኔ ካለፍኩበት መንገድ ደግሞ የተሻለ መንገድ እንዲኖራቸው ደግሞ በኢትዮጵያ እግር ኳስ ላይ በሴቶቹ በብዙ መስራት እፈልጋለሁ። በጣም አሪፍ እንግዲህ ሎዛ ከስምንት ጊዜ በላይ በኢትዮጵያ ውስጥ ኮኮብ ተጫዋች ሆናለች፣ ኮኮብ ጎል አስቆጣሪ ነበረች። እንዲያውም የሆነ ሰዓት ላይ እንዲያውም በእሷ ብቻ ነች እንዲ የምትጫወተው እስኪባል። ያ ማለት ግን ሌሎች በጣም ጎበዝ ከእሷ ሲኒየር የነበሩ እነሽተ ማንሳት እንችላለን በጣም ጎበዝ ተጫዋቾች ነበሩ። ሎዛ ግን በጣም ብዙ ሪከርዶችን መሰባበር ችላለች። እንዲያውም አንድ ቃለ መጠይቅ ላይ ሪከርዶችን ይከተሉኛል እንጂ እሱ ሲያር ያለ ይመስለኛል። ሲያር ሮናልዶ ነው እኮ። ሲያር ሰበን ከሁለቱ ማን ነው ታደንቅ? እኔ የሁለቱ ማድናቂ ነኝ። የሲያር ሰበንም የሜሲም ማድናቂ ነኝ። በጣም ጥሩ። ብዙ ጥያቄ እንዳጠይቀኝ እንደዚ አይነት ጉዳይ ብላኛለች። እስኪ የግልጽነት ጥያቄዎች አሉ እዚህ ጋር ታዋጫቸውና በቀጥታ ነው የሚመለሰው ከሎዛና ሽታዬ

አሰልቺ የሆነ የመጣ የማህበራዊ ሚዲያ ወሬ በተለይ ይሄ ከዘር ወይም ደግሞ ከሃይማኖት እንደገና ደግሞ ከብሔር ብሔር ተኮር ነገሮች የሚነሱ ነገሮች እነሱ አንዱን እየፈታን ሌላኛው እየተጨመረ የመጣ ስለሆነ እነሱ በጣም ብዙ እንትን እያሉ ብሔር ተኮር ጉዳዮች በብዛት በአርቲስቶቻችን ላይ የምንመለከተው አንድ ጠንካራ ነገር አዎ እንግዲህ በብዛት አሉታዊ ነገር ይነገራል አደለ እንደዚህ እንደዚህ ሆነ እንደዚህ ሆነ ከሚለው ደግሞ እስኪ አንድ ጠንካራ ነገር ምንድን ነው በነገራቸው ላይ በቅርቡ ማስታወቂያ መስራት ስለማይቀርብ ብዬ ነው አርቲስትም ልትኝ ትችላለ እሱን እንኳን የምችል አይመስለኝም ለምን ትወና ላይ ብዙም ጉበዝ አደለውም አዎ ግን ማስታወቂያዎች የሚመጡት በትወና ችሎታ ብቻ ሳይሆን ስምም ተጠቅመው ነው። እሱ ልክ ነው። እነ ፖግባ አሁን ይሰራሉ ማስታወቂያ። አዎ አሁን እነ ፖግባም እነ ሜሲም ሌሎችም ኳስ ተጫዋች ትወና የማይችሉ ሰዎች ማለት ነው። ሁን ሜሲ ኦፍኮርስ፣ ግን ያው እሱና በትክክል ነው የሚባል እንትን ነው። በነገራችን ላይ ተጫዋች ነው ወይም ስሜቱን ማጋባት የሚችል አይነት አይደለም ይባላል። ክርስቲያኖ አሉ የተወሰነ ለሲኒማው ቀረብ ይላል። እሱ ልክ ነው፣ ግን ለዛም፣ እንደዛው ለምሳሌ ኃይሌ ገብረስላሴ ጎበዝ ነው በነገራችን ላይ አው ፣ ምናልባት እኔ አሁን ስሜቴን ለመናገር ምናምን አልቸገርም ሊሆን ይችላል፣ ግን ቀጥታ ትወናውን አድርጊ ብትለኝ በጣም የሚከብደኝ ይመስለኛል። ግን ታውቃለሽ፣ አንዴ ትወና ጨዋታ አለ እንዳላበላሽ በሚዲያ ላይ ሰዎች በተደጋጋሚ የሚዋሹት ነገር ያው ብዙ ጊዜ እኔ ብዬ የማስበው ምናልባት ፊት ለፊት ያለ ነገር ወይም በሕይወታችን ውስጥ ያለ ነገር ሆኖ ምናልባት ያንን ላንናገር ወይ ላናወራው እንችል ይሆናል። ስለዚህ ምንድን ነው ቀጥታ ንገረኝ። አንቺ እራሱ እኮ ልትሽ ነው። አይ ለምሳሌ እውነት የሆኑ አንተ ውስጥ ያሉ ሕይወቶች ይኖራሉ ያንን ደግሞ ኢንጀነራል ደግሞ ሚዲያ ላይ ስትመጣ ደግሞ ያንን ቀጥታ ላትናገረው ትችላል። እንትን እንደዚህ ዞር ብለሽ እሱን ለማለት ፈልጌ ስቴዲየም ለመምጣት በሳሪስ አሁን ላይ ከክለብሽ ጋር ጥሩ ስኬት ላይ ነው ያላችሁት። አሁን ስንት ትጎላለሽ በዚህ አመት? በዚህ አመት እንግዲህ አንደኛ ዙርን ጨርሰናል። 13 ቡድኖች ነበሩ። 12 ጨዋታ ተጫውተናል። ከዛ 12 ጎል አስቆጠረ ያለ የኢትዮጵያ ንግድ ባንክ አንደኛ ሆኖ እየመራ ነው ቲማችን፣ ክለባችን እና ጥሩ ቦታ ላይ ነው ያለ ነው። አሁን ሁለተኛ ዙር በቅርብ ይጀምራል። ይህንንም እናስቀጥላለን ብዬ አስባለሁ። በጣም ጥሩ አሰልጣኝ እንደገና ደግሞ ኮቺንግ ስታፋለን። ጥሩ ተጫዋቾች አሉ። የኢትዮጵያ ንግድ ባንክ ደግሞ ምን ያህል ለሴቶች ክብር እንዳለውም እንደሚለፋም ግልጽ ነውና የተሻለ ዓመት እናሳልፋለን ብዬ አስባለሁ። እንግዲህ የኢትዮጵያ ንግድ ባንክ ዋንጫውን የሚወስድ ይመስላል እየተባለ ነው። ብዙ ጨዋታዎች ይቀረናል። አሁን በስንት ነጥብ ልዩነት? አሁን በአንድ ነጥብ ልዩነት ኤሌክትሪክ ነው የሚከተለን። ግን ሁለተኛ ዙር ደግሞ እንደ አዲስ ገና አስራ ሁለት ጨዋታዎች አሉ። በእነዚህ አስራ ሁለት ጨዋታ እንግዲህ የተሻለ ሆነን እንደምናሳካው ከእግዚአብሔር ጋር አስባለሁ ነው። እኔ ግን የማን ደጋፊ ቢሆን ጥሩ ነው? የማን ደጋፊ አይ የሴቶች እግር ኳስ አያለው አንዳንዴ ግን ደጋፊ አይደለሁም ግን የማን ሊሆን ዝም እስኪ ከዛ የኛ ነው የኛው የንግድ ባንክ አዎ በቃ ወይ ራስን ነው የምታስቀድም እሺ የኢትዮጵያ ንግድ ባንክ ቆንጆ ቲም ነው በነገራችን ላይ ደስ የሚለው ነገር ከዛ ውጪ ትዳራችሁ የሆነ ሰዓት ላይ በጣም መነጋገሪያ ነበር እግር ኳስ ተጫዋችኋ ተሞሸረች ዩቲዩብ ላይ የተለያዩ ሶሻል ሚዲያ ላይ መነጋገሪያ ነበር እና ደስ የሚል ነገር አለው በተወሰነ ደግሞ እንግዲህ ሚዲያው ስለሚያራግበው የተወሰነ የነፃነት የማጣት ነገር ይኖራል ብዬ አስባለሁ። እና እንዴት ነው ልክ ነ ያው በሰዓቱ በነበረው ጊዜ ያው እግዚአብሔር ረዳን። ጥሩ ጊዜ ነበረ፣ ፋና ላይም ላይቭ የመቅረብ አጋጣሚ ነበረን ሰይፉ ጋም እና ያ ነገር በደንብ ብዙ ሰው ጋር እንዲደርስ አድርጎታል እና በእግር ኳስ ተጫዋች በእንዲህ መልኩ ስላልተለመደ ሊሆን ይችላል። በጣም በብዙ ያልተለመደ ማለት ያገቡ ወይም ደግሞ አግብቶ የወለዱ ኳስ ተጫዋቾች አሉ፣ ግን እንደዚህ ፕሮግራሞች ወጥተው አልተሰሩም እና ያ ነገር በጣም ብዙ ሞገስ እንዲኖር አደረገ። እኛም ደግሞ ያ ነገር በብዙ ዘንድ እንድንታወቅ አደረገ። አሁን ከኔ የበለጠ እንግዲህ ባለቤቴ ነው የሚታወቀው። በዛ ፕሮግራም በተለያዩ ፕሮግራሞች ሆናን ስላዩት ይጠይቁታል። ያው የሎዛ ባለቤት ና ምና ይላሉ። ለኛ ጥሩ አጋጣሚ ነው እንዳልኩም ግን በተወሰነ መልኩ ተጽዕኖ አለሁ። ግን ያንን ማኔጅ ማድረግ የምትችል ከሆነ ደግሞ የራስህን መንገድ ጠብቀ መሄድ ትችላለ ብዬ አስባለሁ። ለማንኛውም ስለመጣች ስለተገናኘን ከልብ ነው የማመሰግነው፣ የኢትዮጵያን ስም ከፍ ጭምር ስላደረግሽ እግዚአብሔር ያክብርሽ ነው። እኔም በጣም ነው የማመሰግነው የምር እዚህ ስለጋበዝከኝ ከረዥም ጊዜ በኋላ ነው የተገናኘ ነው። እኔም በጣም ደስተኛ ነኝ። እግዚአብሔር ያክብርን ስለጋበዝከኝም እዚህም ስለመጣ በጣም ደስ ብሎኛል። የምታመሰግኘው መናገር የምትፈልጊው ግን ይቻላል። ያው ሁሌም እንደምለው እግዚአብሔር የተመሰገነ በጣም በብዙ የእግር ኳስ ህይወቶች ውስጥ አልፍ ያለውኝ በነዛ መንገድ እግዚአብሔር ረቶኛል። ከዛ ውጪ ያው ቤተሰቦቼም ባለቤቴም ሙሉ ቤተሰቦቼ በጣም በብዙ ነው የሚደግፉኝ እና በእግር ኳስ ህይወት ውስጥ ያሰለጠኑኝ አሰልጣኞች ከልጅነት ጀምሮ ሁሌም እንደምለው እነሱ በዛ መንገድ ውስጥ እንዳልፍ እና የተሻለች ሎዛ እንደሆን እና እንድፈጠር አድርጓል እና ስለሁላቸውንም አሰልጣኞችን ከዱራሚ ጀምሮ ያሰለጠኑኝ አሁን ድረስ ያሉትን እግዚአብሔር እድሜና ጤና ይስጣቸው። ከኔም በበለጠ ብዙ ተጫዋቾችን የሚያፈሩበት ብዙ ተጫዋቾችን ለሀገር የሚያበረክቱበት እድሜና ጤና ይስጣቸው። የኢትዮጵያን ሕዝብ በጣም አመሰግናለሁ። እነን ለመናገር በእውነት የኢትዮጵያ ሕዝብ ሁሌም ከጎኔ ነው። አድናቂዎችም ደጋፊዎችም ሁል ጊዜም ባሉት ነገሮች ሁሉ ያበረታቱኛል ና